ለምንድነው ደስ አይለኝ? ስለወጡ አላልኩም። ሴትዮ ስላሸነፍኩ ስላሸነፍኩ ተጫወት እንዴ። ኧረ አይሆንም። የኔ ጀዝባ ነገር ነው እሱ። ሰውየው በሽተኛ የሆነ ሰውዬው። ተከታዩ ደስ ይላል ደግሞ ተከታዩ ግልግል፣ እንዴት ነህ? ምን ሆነህ ነው የጠፋኸው? ጠፋህ? አይ እዚህ ጋር እንጭ እዚህ ጋር እንጭ ጌታን እዚህ ጋር ቁጭ ብለሽ ይዘሽ ነው የምበላው። ጠፋህ ጠፋህ፣ በሰላም ነው ማን የጠፋኸው? የምርሽ ን ጥየቅሽኝ እኔ

ጋዶ የለም ውይ እያለ አይደለም። ይሄ ሰው በምኑ ነው ጋዶን ነው የሚመስለው? አታበሳጭኛ ለምንድን የጠፋሁ? ምንድን ነው የምትቀጣለን? አቬሬጆፍ ቬሬ ቬሬጅ ምን ልቀጣ? አረ ሴትዮ ራስሽን እቀጣሻለሁ። ገና ትቀልዳለች። እ ለምንድን ነው የጠፋኸው? አንቺ ለምንድን ነው የጠፋሽው ስለሌለህ ነው። የለህም ነበር በደንብ አለው ሴትዮ የለህም። መቼ ፈልገሽ ናን ግባ ብለሽ ኢቨን ላይ ብላ ያርን እንዳትደውልልኝ ብለሽ ይማልሽ አናደህ ነው አልማልኩም። ደግሞ ምለሻል አልማልኩም። ጌታ ምስክሬ ማለት መቼስ ቀልድ ሊሆን አይችልም።

እኔ እዛ ተኝቼ ነበር። ሳርቃ ታያለች። ቦቼ ማ ቦቼ ተኝቷል እኮ ቦቼ ምንድን ነው ለምንድን ነው ቦቼ የምትይው ስላት፣ ኧረ እዛ አለች። በጣም ታናድጃለሁ። የሆነ በቃ አለ አይደል፣ ከራስ ጋር አይደለም። እንደዚያም ሆኖ ግን ላይ ብላኝ ነበርክ። ለምን? እንዴት በዛ ምክንያት ነው

በዚህ ሰዓት እኮ ነው እህት በእህቱ ላይ ወንድም በወንድሙ ላይ ይነሳል ይባላል ቤታ አረ አይመጣም አረ ሚካኤልን ይሆን አረ ቤታዬ ይሞትብሻለሁ አየራ ሰጣችኝ ያው አዳ ተሟሟቷ ተወጡ

ቦቼ፣ እኔ ነገርኩህ። ቤት አሁን ኖርማል አይደለም። በቃ ነገርኩህ። እንዳስም እንዳስም አሉት። እኔ ስልሽ ማለት ነው ይሄ በክፋት ለምን እንደምታይ አላቅም፣ ግን እኔም አሁን ለመሳንፈልግ ምናምን አይደለም። ይሄ ጀስት ኖርማል ህትነት ነው ትዳር መሀል ደግሞ ይኸውልሽ ቅናት ነው። ኢቨን አሁን እኔ ከሌላ ሴት ጋር ተኝቼ እንኳን ብታይኝ ልታምኝ ይገባል። ትዳር ላይ ዋናው መሰረቱ እምነት ነው። አቤታ እግግ እምነት ነው። እኔ አሁን ተፈልግ አንቺ ጋር መታ የሚነፋውን ሰታ ትነፋሻለች። ወንድሜ ነው። አረ ቤት አይመጣውም፣ ጌታ አይመጣውም እኮ አንቺ። የምር ትቀኛለሽ እንዴ? ለምን ነው ማልቀስ ነው? ባሌ እኮ ቤት ነፋቻት እንደፈራሁት እንደፈራሁት የተነፋቻት አሁን የአንቺ መቅናት እኮ ነው እንጂ ነገር የለም ብቻ ግን አልናፈኩሽም አይደል በጣም እንጂ ናፈከኝ አሁንማ ጭራሽ ናፈከኝ ማለት የሌላ ሰው እንዳስሚ እኔ እናታችሁ ስማ፣ እኔ እናታችሁ ነኝ። አዎ ነው እንዴ? እናት ለቤታይ፣ ስሚኝ በዚህ አጋጣሚ፣ በጣም ቤታ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ባሌ ላይ ስመጭብኝ የፈጠነ ተቀየርኩ በባልና በርስት ነው በሚስትና አይመጣም። አዎ በሀገርና በሚስትና በሀገር ይባላል። እንዴት ተጣብሰዋል። እና ያ አፍላ ፍቅር ነው እንደ እወድሃለሁኝ ምን ያህል በደንብ

ከ ምን ያህል ነገር ኮኮ እንደዚህ ተብሎ አይባልም እ ሰማይ መጨረሻ አለው ምቃያቀ ግን መጨረሻ የለውም መጨረሻው ማንም ሊያውቀው አይችልም ልክ እንደዛ እኔ ፋህን ላሚና ፋህን ወይዬ፣ እኔም አፈቅርሻለሁ። ለምን ታይገኛለሽ ጠላት ቅጠል እኔም አፈቅርሻለሁ። እነዚህ እነዚህ ሰዎች ምንድን ነው ቅዳቸው? እኔም በጣም በጣም በጣም አፈቅርሻለሁ።